ዛሬ ደግሞ ፓኬጅ የጥፍር እቃዎችን ፓኬጅ ይዘን መተናል። ለምሳሌ ወንበሮችን ይይዛል። እነዚህ እንደዚህ የምታያቸው ወንበሮች ከለር አላቸው። ሁለት ወንበር አለው። ከዛ የጥፍር ይሄ የምታዩት ቴብል አለው። የጥፍር ማድረቂያ የምታዩት የጥፍር ማድረቂያ አለ። ከዛ ደግሞ ጥፍር ቀለም ሽላኮች ናቸው። እነዚህ አስር ሽላኮችን የያዘ ሌላ ደግሞ የጥፍር ጄል ይህንን ጄል የያዘ የጄል ብርሾችን። እነዚህም ሁሉ በአንድ ላይ ፓኬጅ አንድ ፓኬጅ በቅናሽ ዋጋ አዘጋጅተንላቸዋል። ጥፍር ልጥፍ እና የጄል የያዘ ሁለቱንም አንድ ላይ የያዘ ይሄ ግሉ የያዘ ከዛ የመግፊያ ና የፈለግ ማውጫ ሪሙቨር አንድ ሊትር ከተር እሱንም የያዘ በአፈር ሁለት በአፈር አብሮት አለ። ሌላ ደግሞ እነዚህ የጥፍር የእግር ጥፍር የእግር መለያያዎቹን እነሱንም አንድ ላይ የያዘ ሙሉ የጥፍር እቃ መውረዶችን ሁለት መውረድ አለው አብሮ ሜታሊክ የሚታሹ ሜታሊኮች የጥፍር ማራገፊያዎችን በሙሉ አንድ ላይ ፓክ የያዘ ነው። አናግሩን። በዚህ ስልክ ቴሌግራም ላይ መጠየቅ ትችላላችሁ። አመሰግናለሁ።